ምርኮ ፈጠነ በዝዋዛው ኢየሱስ ያድናል ከእጃቸው የተወሰደባችሁ ምርኮ የሚመለስበት ሳምንት ሆኖላችኋል በኢየሱስ ስም ነገ እሁድ በነገ እሁድ ላይ ጌታ መንፈስ በረዳን መጠን እኔ ያለሁ ወንግላሽ አብራለሁ ከእኔ ጋር ደግሞ ሌላ ዘማሪዎችም አሉ ከኛ ጋር በኃይል እንጸልያለን የእግዚአብሔርን ጸጋ እንዲካፈላለን መቅረት አይቻልም። የተለያየ አይነት የተወሰደባችሁ ምርኮን የምናስመልስበት ቀን ነው የጽሮታችሁ ምርኮ የጤናችሁ ምርኮ የፋይናንሳችሁ ምርኮ የትዳራችሁ ምርኮ ከቤታችሁ የተወሰደባችሁ የአገልግሎታችሁ ምርኮ የሞገሳችሁ ምርኮ አሮን ወታይበር የትኛውም ዓይነት የተወሰደባችሁ ምርኮ የምናስመልስበት በእግዚአብሔር ጸጋ የምናስለቅቅበት ቀን ነው። ስለዚህ ምርኮ እናስመልሳለን። የተወሰደብህ በረከት፣ የተወሰደብህ ሞገስ፣ የተወሰደብህ ስኬትን ታስመልሳለን። እግዚአብሔር ከአንቺ ጋር ይሆናል። መቅረት አይቻልም። አድራሻ ያላወቃችሁ ሰዎችና ወንድሞች ወንድሞቼ ቃሊቲ ገላን ሰላም ህንፃ አላፍ እንዳላችሁ ወደ አቃቂ በሚወስደው መንገድ ዋና አስፋልት ዳር ላይ የቸርቹ ባነር ስላለ በቀላሉ ታገኛላችሁ። አዲስ አበባ ቃሊቲ ገላን ከሰላም ህንፃ ወደ አቃቂ በሚወስደው መንገድ ዋና አስፋልት ዳር ላይ ሰላም ህንፃ ትንሽ አላፍ እንዳላችሁ ወደ አቃቂ በሚወስደው መንገድ ወደ ፊት ለፊቱ በዋና አስፋልት ጣጋ ሲትሉ ታገኛላችሁ። እወዳችኋለሁ። ምርኮሽ ይመለሳል። ሼር ገላ አስርሶ እግዚአብሔር ባንተ ጉደለ ጣልቃ ገብቷል። ነገር አይበላም፣ ይመለሳል። እወዳችኋለሁ።